ችሁ አሁንም በህብረተሰቡና በዚህ ቤት ስም አመሰግናለሁ። ይሄም የሰራተኛና የአሰሪው ውል ነው። ይሄ ተመልሷል። ይሄ ከተመለሰ እንግዲህ በሚቀጥሉት ቀናቶች ውስጥ እኔ ከፍተኛ የሆነ የህዝብ ጫና ይኖራል ብዬ ነው የምገምተው። ብዙ ኢትዮጵያኖች ከአቅማቸው በላይ ሆኑ፣ ቤተሰቦች ልጆች ያሏቸው እና እነዚህ ሰዎች የትኬት ገንዘብ አብዛኛው ማህበረሰብ የለውም። ከአሁን በፊት የሄዱትም እንደዚህ ተደረገላቸው ተብሎ እነሱ ሰዎች መልሰው የመጡ አሉ። እዛ ከዚህ ከሄዱት ማለት ነው። እኔም ክፍለ ሀገር ሄጄ በጥቃትን ተደራጅተው መስራትም ያልቻሉ አሉ። አሁንስ ለሚሄዱት ምን ተደረገላቸው? ቀረጥ ነጻ የሚፈቀድለት ልስባሴ ያለው ሰው ነው፣ ልስባሴ የያዘ ሰው ነው ስለተባለ ፓስፖርቱን እዛ እያስቀመጠ እዚህ እያጨናነቀ ነው። ልስባሴ ለማብጣት እንደውም የሱዲ የሚያሰሩት አሰሪዎች እኛ እዚሁ ቪዛ እናወጣላችኋለን እንደብቃችኋለን፣ ቢፈተሽም እኛ ቤት አይገቡም በማለት የልብ ልብ በመስጠት እንዳይወጡ እያደረጓቸው ያለበት ሁኔታ ነው ያለው። እኒህ ሰዎች ገንዘባችንን ሳንይዝ አንኬድም፣ ገንዘባችንን የምናገኝበት መንገድ ፈልጉልን እያሉ ነው። የአሻራ አሰጣጥ፣ የህጻናቱን አወጣጥ የተስተካከለ ወይንም የቀለለ እንዲሆን የማድረጉ ነገር ከሚመለከታቸው አካሎች ጋር የተሻለ ውይይት አድርጋችሁ ማሻሻያ ብታደርጉበት። የሰራተኛና ማህበራዊ ጉዳይ ሚኒስትሩ አቶ አብዱልፈታ አብዱላይ ከሳውዲ ጋር የተፈረመው የስራ ስምሪት ስምምነት ተግባራዊነትን ለማረጋገጥ ዝግጅቶች መደረጋቸውን አስታውቋል። እንደ ማንኛውም የሰራተኛ ላኪ ሀገር የለበራታችን ጉዳይ በሰራተኛና ማህበራዊ ጉዳይ ሚኒስቴር እና በመንግስታችን በኩል የታሰበው ጉዳይ በተመለከተ እናንተ የምዳላችሁ ዜጎቻችን ፈጥኖ ሊደርስ የሚችል አካል ይኖራል ብለን። የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየው ዜጎችን በአጭር ጊዜ ለማስመለስ በሚደረገው ጥረት ተጨማሪ ዲፕሎማቶች ወደ ሳውዲ መመደባቸውን ተናግረዋል። የኢትዮጵያ አየር መንገድ በረራውን እያሰፋ እንደሚመጣ ያስታወቁት ሚኒስትሩ ከቀረጥ ነጻ እድሉ ላይና የመረጃ ፍሰቱን በተመለከተ ማስተያየታቸውን ሰጥተዋል። መንግስት የቀረጥ ነጻ ፈቅዳለሁ፣ በማይክሮ ኢንተርፕራይዝ ውስጥ እንዲደራጁ አደርጋለሁ ክልሎች በዚህ ላይ ኃላፊነታችሁ መወጣት አለባችሁ። ማድረግ ያለብንን በተለየ ሁኔታ እናግዝ ብለናል ግን ሌላ ችግር እየተፈጠረ ነው። ይሄንንም ወቁና ያችን ለመሻማት የሚደረግ ነገር አለ ይሄ ከባህላችንም ከሃይማኖታችንም ከኢትዮጵያዊነታችንም ጋር አይሄድም። ይሄን ከልክሉልን በዚህ ውስጥ ንግድ ውስጥ የሚገባ ሰው ከልክሉልን። ከሳውዲ መንግስት ጋር የቅርብ ምክክር እየተካሄደ መሆኑንም ዶክተር ወርቅነህ ገበየው ተናግረዋል የእናንተ የራሳችሁ ዜጎች ግማሾቹ እንደብቃቸዋለን ቪዛ እናሰጣ እናሰጣቸዋለን ከዛም በተጨማሪ የለፉበትን ገንዘብ እየከለከሏቸው፣ አንዳንዶቹም ንብረታቸው እየተዘረፈ፣ ይሄ ሁሉ ነግረናቸዋል። አንድ በአንድ ይሄ ነገር አብረን እንስራ በሚለው ተስማምታል። ከሳውዲ የሚመለሱ ኢትዮጵያውያን ክብራቸውና ጥቅማቸው ተጠብቆ ወደ ሀገር ቤት እንዲገቡ ከማድረግ በተጨማሪ በሀገራቸው የስራ እድል እንዲያገኙ መንግስት ጠንክሮ እንደሚሰራም ዶክተር ወርቅን አስታውቋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ፍትሕ አወቂው እንደ ሰነኝ ጅዳ ዚደንት ዶክተር ሙላቱ ተሾመ በኢትዮጵያ የሳውዲ አረቢያ አምባሳደር አብደላህ አልአርጃኒን በጽህፈት ቤታቸው ተቀብለው አነጋግረዋል። ፕሬዚደንት ዶክተር ሙላቱ ለአምባሳደሩ ኢትዮጵያውያኑ ወደ ሀገራቸው እንዲመለሱ የኢትዮጵያ መንግስት በትኩረት እየሰራ መሆኑን ገልጸውላቸዋል። በሳውዲ አረቢያ የሚኖሩ በርካታ በህገወጥ መንገድ የሚኖሩ በርካታ ኢትዮጵያውያን በመኖራቸው መጠን እነዚህ ኢትዮጵያውያን ወደ ሀገራቸው ለመመለስ በመንግስት በኩል እየተደረጉ ያሉ ጥረቶችን ፕሬዝዳንቱ ለአምባሳደሩ አብራርተውላቸዋል። በብሔራዊ ደረጃ የተዋቀረ ታስክ ፎርስ ፋሲሊቴት እያደረገ እንዳለ፣ ከዛ በተጨማሪ ደግሞ በሳውዲ አረቢያም ራሱ የተለያዩ ቢሮዎችን በማስፋት ለዜጎች ፈጣን የሆነ አገልግሎት እየተሰጠ፣ በህገወጥ መንገድ የሚኖሩ ዜጎች ወደ ሀገራቸው የሚመጡበት ሁኔታ ለማመቻቸት ጥረት እየተደረገ እንደሆነ ገልጸውላቸዋል። አውሮፓዎች ሳውዲ አረቢያ የመኖሪያ ፍቃድ ሳይኖራቸው በሳውዲ ያሉ ኢትዮጵያውያን ወንድሞቻችን ወደ ሀገራቸው የሚመለሱበትን ሁኔታ ጨምሮ በተለያዩ ጉዳዮች ላይ ተወያይተናል። ከቀናት በፊት በሪያድ የውጭ ጉዳይ ሚኒስቴርና የሰራተኛና ማህበራዊ ጉዳይ ሚኒስቴር በቀጣይ በሀገሪቱ መካከል ስለሚኖር የሥራ ሁኔታና ህጋዊ ፍቃድ የሌላቸው ዜጎች ወደ ሀገራቸው በቀነገደቡ መሰረት በሚመለሱበት ሁኔታ ላይ ተወያይተው ስምምነት ላይ በደረሱበት ጉዳይ ላይም ተወያይተናል። አምባሳደር አብደላህ አልአርጃኒ ህጋዊ የመኖሪያ ፍቃድ የሌላቸው ኢትዮጵያውያኑ ወደ አገራቸው ያለምንም ችግር እንዲመለሱ የሳውዲ አረቢያ መንግስት የድርሻውን እየተወጣ እንደሚገኝ ተናግሯል። አሁን የሳውዲ መንግስትና በሳውዲ የሚገኘው የኢትዮጵያ ኤምባሲ በተሰጠው የጊዜ ገደብ ህጋዊ ፍቃድ የሌላቸው ዜጎች ወደ ሀገራቸው እንዲመለሱ በትብብር እየሰራ ነው። በሳውዲ አረቢያ ህጋዊ ፍቃድ ሳይኖራቸው የሚኖሩ ኢትዮጵያውያንም በተሰጠው ጊዜ ገደብ ተጠቅመው ወደ አገራቸው እንዲመለሱ ጥሪ ቀርቧል።